ሰላም ጤና ይስጥልኝ። ውድ የቅመም ቤተሰቦች፣ በዛሬ ቪዲዮ ሌላቸው የቀረብኩኝ እስራኤል እና ኢራን በወታደራዊ አቅም ምን ያክል ተመጣጣኝ በንጽጽር እንመለከታለን ማለት ነው። ማን በወታደራዊ የበላይነት አለው ከሁለቱ ከኢራን እና ከእስራኤል? ሁለተኛው ደግሞ የቴክኖሎጂ የበላይነት ከኢራን እና ከእስራኤል የተሻለው ማን ነው? እንዲሁም በሚሳኤል ጥቃት መከላከያዎች ላይ ማን የተሻለ የመከላከያ አቅም አለው? እንዲሁም ኢራን ከእስራኤል ምን ያክል ትርቃለች? ሌላው ደግሞ የኢራን እና የኢስራኤል ድሮኖቻቸው ምን ይመስላሉ? ሌላው ከርቀት የመምታት መጠኑ ምን ያክል እንደሆነ እናያለን። ሌላው የባህር ኃይላቸው የማን ይበልጣል? ሌላው የሳይበር ጥቃት ማን የተሻለ ሊያጠቃ ይችላል? እንዲሁም ደግሞ መልክዓ ምድር እና የህዝብ ብዛት ከሁለቱ ማን ይበልጣል? በመጨረሻስ የሁለቱ ሀገራቶች ጠላትነት ምንጩ ከየት የመጣ ነው? እንዴትስ ጠላት ሊሆኑ ይቻሉ የሚለውን በዝርዝር እንመለከታለን። አብራችን ልትቆዩ በአክብሮት ጋብዛለሁ። በወታደራዊ በላይነት ስናይ ሁለቱ ሀገራት ያላቸው ወታደራዊ ብቃት ለማወቅ የተለያዩ ዳታዎች ተሰብስበዋል። ነገር ግን ሀገራቱ ከዚህም በላይ የተደበቀ ወታደራዊ አቅም ሊኖራቸው ይችላል። ግልጽ አይደለም ያላቸው ወታደራዊ አቅም ነገር ግን ዓለም አቀፉ የስትራቴጂክ ጥናት ተቋም አይ አይ ኤስ ኤስ እስራኤል እና ኢራን ያላቸውን ጦር የጦር መሳሪያ አቅም ለመገመት የተለያዩ መንግስታዊ እንዲሁም ማንም ሊያገኛቸው የሚችሉ መረጃ ምንጮችና ዘዴዎችን ተጠቅሟል። ትክክለኛ አሃዝ በማግኘት በኩል አገራት መረጃዎችን ስለማይሰጡ ልዩነት ይታያሉ። እስራኤል ከኢራን በላይ ከፍተኛ ገንዘብ ለመከላከያ ስለምትመድ በየትኛውም ግጭት ውስጥ ከፍተኛ ጥንካሬ ሊኖራት ይችላል ብለው ይገምታሉ ማለት ነው። ልክ በአይአይኤስኤስ መረጃ መሰረት በአውሮፓውያኑ በ2022 እና በ2023 የኢራን የመከላከያ በጀት 7.4 ቢሊዮን ዶላር አካባቢ የነበረ ሲሆን የእስራኤል ግን ከእጥፍ በላይ 19 ቢሊዮን ዶላር ነበረ። ከምጣኔ ሀብት አንጻርም የእስራኤል አጠቃላይ ሀገራዊ ምርት ከኢራን በእጥፍ የሚበልጥ ነው። በንጽጽር ስናያቸው ልክ እንደምታዩት በህዝብ ብዛት እስራኤል 9.6 ሚሊዮን ሲሆን የኢራን ደግሞ 88.6 ሚሊዮን ነው። ያ ማለት ኦልሞስት በጣም በብዙ ጥፍ ይበላለጣሉ። አሉ አገራዊ ምርታቸው 525 ቢሊዮን ሲሆን የኢራን ደግሞ 413 ነው። አጠቃላይ ምርት በነፍስ ወከፍ እስራኤል 54931 ሲሆን ኢራን ደግሞ 4669 ይገመታል በዶላር ማለት ነው። የመከላከያ በጀት በዓመት የምትበጅተው እስራኤል 19 ቢሊዮን ዶላር ሲሆን ኢራን ደግሞ 74 ቢሊዮን ዶላር ነው። መከላከያ ከአጠቃላይ ምርት አንጻር 4 ፐርሰንቱን ይይዛል፣ የኢራን ደግሞ 2 ፐርሰንቱን ይይዛል ማለት ነው። ቅድም የአይአይኤስኤስ አሃዞች እንደሚያመለክቱት እስራኤል ለውጊያ ዝግጁ የሆኑ 340 ወታደራዊ አውሮፕላኖች ሲኖሯት፣ ይህም ኢላማ የለዩ ጥቃቶችን የመፈፀም ብቃት ይሰጣታል። ይሄም ካሏት የጦር ጀቶች መካከል ረጅም ርቀት ተጉዘው ጥቃት የሚፈጽሙት ኤፍ 15 አውሮፕላኖች፣ እጅግ ዘመናዊዎቹ ኤፍ 35 አውሮፕላኖች ደግሞ ከራዳር እይታ ውጭ የሚጓዙ ሲሆኑ ፈጣን አጥቂ ሄሊኮፕተሮችም አሏት። ኢራን ደግሞ 320 የሚደርሱ የውጊያ ብቃት ያላቸው አውሮፕላኖች ባለቤት ናት። ጄቶቿ ከ1960 ዎቹ ስሪቶች ጨምሮ ኤፍ 4 ኤፍ 5 እና ኤፍ 14 የጦር አውሮፕላኖች እንዳሏት አይኤስ ገልጿል። ሌላው የሚሳኤል ጥቃት መከላከያዎች ሲሆኑ አይረንዶም እና አሮ የተባሉ ሚሳኤል ጥቃት መከላከያ ስርዓቶች እስራኤል ራሷን ለመጠበቅ የሚያስችሏት የጀርባ አጥንቶቿ ናቸው ሊባሉ ይችላሉ። ሚሳኤል ኢንጂነር የሆኑት ኡዚ ሩቢን በእስራኤል የመከላከያ ሚኒስቴር ውስጥ የሚገኘው የእስራኤል የሚሳኤል መከላከያ ድርጅት መስራት ናቸው። አሁን ደግሞ በኢየሩሳሌም የስትራቴጂና ደህንነት ተቋም ውስጥ ከፍተኛ ተመራማሪ ሲሆኑ ባለፈው ቅዳሜ በኢራን የተተኮሱትን ሚሳኤሎችና ድሮኖች አይሮን ዶም እና እስራኤል አጋሮች ሲያከሽፏቸው ሲመለከቱ እጅግ በጣም ደህንነት ነው የተሰማኝ ሲሉ ለቢቢሲ ድምጻቸውን ተናግረዋል። ይህም ማለት የጥቃት መከላከያዎች ሚሳኤሎችን በማምከን እንከን የማይወጣላቸው ናቸው። ኢራን የአጭርና የረጅም ርቀት ተወንጫፊ ሚሳኤሎች አሏት። አብዛኛዎቹ በእስራኤል ላይ በቅርቡ በፈጸመችው ጥቃት ወቅት ጥቅም ላይ አውላቸዋለች። ሌላው የባህር ኃይላቸውን ስንመለከት IISS እንደሚለው ዘመናትን ያስቆጠረው የኢራን ባህር ኃይል 220 መርከቦች ሲኖሩት እስራኤል ደግሞ ስልሳ የሚሆኑ መርከቦች አሏት። እስራኤልና ኢራን የሚዋጉት በውሃ አካል ስለሌለ በባህር ኃይሎቻቸው አማካኝነት ግጭት ውስጥ የመግባት እድላቸው ጠባብ ነው። ነገር ግን በኢራን የሚደገፉት የየመን ሁቲ ታጣቂዎች በኢደን ባህረ ሰላጤ፣ በቀይ ባህር በኩል በሚያልፉ የእስራኤልና ምዕራባውያን የምዕራባውያን መርከቦች ላይ ጥቃት እያደረሱ ነው። የበይነመረብ ጥቃት የበይነ መረብ ጥቃት ወይም የሳይበር ጥቃት በኩል ስናይ፣ ሁለቱ ሀገራት አንዳቸው በአንዳቸው ላይ ጥቃት ሲፈጽሙ ከኢራን ይልቅ እስራኤል ከባድ ጉዳት ይደርስባታል። ኢራን ከእስራኤል ከስትነጻጸር ያላት የመከላከያ ስርዓት ዘመናዊ ቴክኖሎጂን የሚጠቀመው በዝቅተኛ ደረጃ ነው ከእስራኤል ጋር ሲነጻጸር። ስለዚህም በእስራኤል ላይ የሚፈጸም የኤሌክትሮኒክስ ጥቃት ከባድ ጉዳትን ሊያደርስ ይችላል። የእስራኤል መንግስት ብሔራዊ የሳይበር ክፍል በሀገሪቱ የተለያዩ ዘርፎች ላይ የሚፈጸመው የበይነ መረብ ጥቃቶች በከፍተኛ ሁኔታ መጨመራቸውን ጠቅሶ በጦርነት ወቅት በኢራን እና በሊባኖሱ ታጣቂ ቡድን ሂዝቦላ መካከል ያለው ትብብር ጨምረዋል ብሎ ተናግሯል። በሐማስ እና በእስራኤል መካከል ጦርነት ከተጀመረ አንስቶ በሶስት ወራት ጊዜ ውስጥ ብቻ ከ3380 በላይ የሳይበር ጥቃቶች መፈጸማቸውን ዘግቧል። በኢራን በኩል ደግሞ የአገሪቱ ሲቪል መከላከያ ድርጅት ኃላፊ ብርጋዴር ጄኔራል ጀላሊ እንዳሉት በቅርብ በኢራን ምክር ቤታዊ ምርጫ ከመደረጉ ከአንድ ወር ቀደም ብሎ ሁለት መቶ የሚደርሱ የሳይበር ጥቃቶችን ማክሸፋቸውን ገልጸዋል። ባለፈው ታሳስ በኢራን ላይ በተፈጸመ የበይነ መረብ ጥቃት በመላው ሀገሪቱ የሚገኙ የነዳጅ ማደያዎች ከባድ አገልግሎቶች መስተጓጎል ገጥሟቸው እንደነበር የነዳጅ ሚኒስቴሩ ገልጸዋል። ሌላው መልክዓ ምድርና የህዝብ ብዛት ስንመለከት ወደ 89 ሚሊዮን የሚጠጋ ህዝብ ያላት ኢራን ከእስራኤል አንጻር ስትነጻጸር እጅግ በጣም ትልቅ ሀገር ናት። አስር ሚሊዮን ህዝብ ያላት እስራኤል ዘጠኝ ጊዜ ከኢራን የሚያንስ ዜጋ ነው ያላት። በተጨማሪም ኢራን ከእስራኤል ካሏት የመደበኛ ሰራዊት አባላት ስድስት እጥፍ የሚበልጡ ወታደሮች አሏት። በዚህም ኢራን ስድስት መቶ ሺህ መደበኛ ወታደሮች ሲኖሯት የእስራኤል ደግሞ መቶ ሰባ ሺህ መሆናቸውን ሌላው ደግሞ እስራኤልና ኢራንን እንዲህ ጠላት ያደረጋቸው ምንጩ ምንድን ነው ብላችሁ ጠይቃችሁ ታውቃላችሁ? እስኪ ምንጩ ምን እንደሆነ እንመልከት። እስከ አውሮፓውያኑ 1970ዎቹ መጨረሻ ድረስ በእስራኤልና ኢራን መካከል የነበረው ግንኙነት ሰላማዊ ነበር። እስራኤል በ1948 ላይ ከተመሠረተች በኋላ ከግብፅ በመቀጠል እውቅና በመስጠት ሁለተኛዋ እስላማዊት ሀገር የሆነችው ኢራን ነበር። በወቅቱ ኢራን ትመራ የነበረው በመካከለኛው ምስራቅ ጠንካራ የአሜሪካ አጋር በነበረው የሻህ ፓህላቪ ስርወ መንግስት ነበር። እንደ አውሮፓውያን አቆጣጠር በ1979 ላይ የኢራን እስላማዊ አብዮትን ተከትሎ መንግስታዊ ለውጥ ሲደረግ በሁለቱ መካከል ያለው ልዩነት መልኩን ቀየረ። አያቶላህ ሆሚኒ እስላማዊ አብዮት የሻህ መንግስትን ገርስሶ እራሱን የጭቆኖቹ መሪ አድርጎ ብቅ አለ። የዚህ መንግስት ዋነኛ መለያም አሜሪካንና አጋሮቿን ኢምፔሪያሊዝም መቃወም ሆነ። የአያቶላ አስተዳደር ኢራን ከእስራኤል ጋር የነበራትን ግንኙነት አቋረጠ። ለእስራኤል ፓስፖርትም እውቅና አነስቶ በቴህራን የነበረውን የእስራኤል ኤምባሲ የእስራኤል መንግስት ሲዋጋ ለነበረው ለፍልስጤም ነጻነት አሳልፎ ሰጠ። በመላው ዓለም የሚካሄዱ ግጭቶችን የሚያጠናው ኢንተርናሽናል ክራይሲስ ግሩፕ ዳይሬክተር የሆነው የኢራን መሪዎች ጥላቻ የጀመረው ገና ከጠዋቱን ይላሉ። እስራኤል ላይ ያመረረ ጥላቻ የአዲሱን የኢራን መንግስት መገለጫ የሆነው አብዛኞቹ የኢራን አመራሮች እንደ ሊባኖስ ባሉ አካባቢዎች ከፍልስጤም ተዋጊዎች ጋር ወታደራዊ ልምምድና የሽምቅ ውጊያ ሲያደርጉ ቅርበት ስለፈጠሩ ነው ይላሉ። ከዚህም በተጨማሪ አዲሲቷ ኢራን ራሷን የፍልስጤማውያን ጉዳይን በማጉላት የሙስሊሞች ተቆርቋሪ አገር ሆና ለመታየት ስለምትሻ ጸረ እስራኤል ሆና ብቅ አለች። ለእስራኤል ትልቋ ስጋት ኢራቅ በነበረችበት ዘመን ለኢራን ትልቅ ትኩረት አትሰጥም ነበር። ከሳዳም ሁሴን መንግስት መውደቅ በኋላ እስራኤል በቀጠናው ለደህንነቷ አደገኛ አገር ኢራን መሆኗን መረዳት ጀመረች። ኢራን በመካከለኛው ምስራቅና ና በባህረ ሰላጤው አካባቢ ከእስራኤል ውጭ በቀጠናው ጠንካራ ሀገር የሆነችውን ሳውዲ አረቢያን በጥርጣሬ ነው የምትመለከታት አብዛኛው ሱኒ ሙስሊሞች በሚኖሩበት ቀጠና የብዙሀን ሺአ ሙስሊሞች መገኛ የሆነችው ኢራን ወደፊት ሊቃጣባት ከሚችል ጥቃት ራሷን ለመጠበቅ ስትል በመረጠችው ስትራቴጂ ከተቀረው ዓለም ልትነጠል መቻኗ። በዚህም የኢራን መንግስት ከአገራት ይልቅ በአካባቢ የተለያዩ ዓላማዎችን አንግበው ከሚንቀሳቀሱ ቡድኖች ጋር በማበር ፍላጎቷን ለማስጠበቅ ስትጥር ቆይታለች። እስራኤል ደግሞ ኢራን በዙሪያዋ ይህ ሁሉ ስታከናወን ዝም ብላ አልተመለከተችም። ኢራን ውስጥ የሚገኙ ኢላማዎች እንዲሁም በዙሪያዋ ባሉ ሀገራት ውስጥ የሚንቀሳቀሱ በቴህራን የሚደገፉ ቡድኖች ላይ እርምጃ ስትወስድ ቆይታለች። ባለፉት ዓመታት በኢራን እና በእስራኤል መካከል የነበረው ጦርነት ከመጋረጃ ጀርባ ያለ ጦርነት ተብሎ ሲገለጽ ኖሯል። እዚህ ደግሞ ምክንያቱ ሁለቱ ሀገራት በሌሎቹ ሀገራት ውስጥ በሚገኙ ኢላማዎች ላይ ለሚፈጸም ጥቃት ኃላፊነት ሲወስዱ አይታይም። ነገር ግን ከመጋረጃ ጀርባ ሁለቱም አሉ።